የቅዱስ ፓትሪያሪኩ ጥብቅ መልእክት አቡነ ማትያስ በመልእክታቸውም የእግዚአብሔር ቤት በጸሎት ከመራ ነው ሁሉ ነገር ቀና ይሆናል አለማዊ መንገድ ከተደበላለቀብን ግን አደገኛ ነው ጋሻና ቅል ለየቅሉ ይሰለል እንደሚባለው መንፈሳዊነትና ፖለቲካ ለይተን መጓዝ ይኖርብናል ብለዋል ተደባለቀ ነገር መኖር የለበትም መለኮታዊ እንጂ ፖለቲካዊ ነገር መኖር የለበትም የቤተ ክርስቲያን አመራር በአሁኑ ጊዜ ሲያገለግሉ የነበሩት ብዙ የደከሙ አባቶች ብፁ አቡነ ዲዮስቆሮስ መልእክት አስተላለፉ። እንደምታስታውሱት እኔና ወንድሜ ብፁ አቡነ ሳዊሮስ ካሁን በፊት በዚሁ ቤት አብረን አገልግለናል። ብፁ አቡነ ህሪያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ሆነው ከተመረጡ በኋላም አቀባበል ተደረገላቸዋል። በቅዱስ ሲኖዶስ ምላተ ጉባኤ ውሳኔ መሰረት ለአዲስ አበባ አገረ ስብከት ለተመደቡት ለብፁ አቡነ ርያቆስ ሊቀጳጳስ ወደ አገረ ስብከቱ መግባታቸውን አስመልክቶ የእንኳን ደህና መጡ መራግብር እየተከናወነ ይገኛል። ብፁዋን ጳጳሳት ቢሮአቸውን ጎብኝተዋል። የተወዳችሁ ቤተሰቦቻችን በዛሬ መረጃችን በስፋት የምንመለከታቸው ጉዳዮች ናቸው። በቀጥታ ወደ ቪዲዮ ጥንክሮቻችን እናመራለን። በስምአብ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን የፍጥረታት ሁሉ አባት የሰማይና የምድር አስገኚ አጋይስታለም ቅድስት ስላሴ ክብር ምስጋና ይድረሰው። ወላድ ተቃል ወአምላክ አቁራቤተ ተማሳሊተ ምሕረት ቅድስተ ቅዱሳን ንጽህተ ንጹሐን ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን እንደየማድረግና ክብራቸው ምስጋና ይድረሳቸው። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። የክርስቶስ ሰላምና ጸጋ ከሁላችሁ ጋር ይሁን። እንዴት አላችሁ? እንዴት ቆያችሁ? እንዴት ስነበታችሁ? ዛሬም እንግዲህ እናንተን ያስተምሯችኋል ብዬ አሰብኩትን የተለያዩ የቪዲዮ መረጃ ማስረጃዎች ይዤ መጥቻለሁ። በቀጥታ ወደ ቪዲዮ መረጃዎቹ ነው የማመራው። ከሁሉ በቅድሚያ እንግዲህ ዛሬ ሙሉ መረጃችን ማለት በሚያስደፍር ሁኔታ ብፁዕ ጠቅላይ ስራ አስኪያጅ አቡነ ሳይሮስ፣ ብፁዕ ጸሐፊው፣ ብፁዕ አባታችን አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ ሆኖ መመረጣቸው ይታወሳል። ታዲያ በመንበረ ፓትሪያሪክ ጠቅላይ ቤተ ክህነት እንግዲህ ቅዱስ ፓትሪያሪኩ በተገኙበት ልዩ የሆነ አቀባበል ተደርጎላቸዋል። በዚህም ብፁሀን ጳጳሳት ያስተላለፉት ቅዱስ ፓትሪያሪኩም ያስተላለፉት መልእክት፣ እንዲሁም ደግሞ ቢሯቸውን ሲጎበኙ የነበሩ ነገሮች ነው አሁን የማሳያችው። ቀጥታ ወደ መረጃችን ነው የምናምራው። ከሁሉ በቅድሚያ የብፁ አቡነ ሳይሮስ የመንበረ ፓትሪያሪክ ጠቅላይ ቤተ ክህነት ቢሮና የብፁ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ ቢሯቸው ምን ይመስል ነበረ? ሊቃነ ጳጳሳት ሄደው የመረቁበትን የባረቁበትን ተከታትለን እንመለስ።

ብፁዓን አባቶች አሁን ያላቸውን ቢሮ ነው የጎበኙት። ያ ማለት ብፁዕ ብፁዕ አቡነ ሳይሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ ሆነው የስራ አስኪያጅነት ቦታቸውን፣ እንዲሁም ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ ስለሆኑ የዚያ ቢሮአቸውን ነው የጎበኙት። በመንበረ ፓትርያርክ ታዲያ ጽራት ባሉ አዳራሽም ልዩ የሆነ አቀባበል ተደርጎላቸዋል። እሱን የማስደምጣቸው ይሆናል። ቅዱስ ፓትሪያርኩ ያስተላለፉት መልእክት አለ። በቅድሚያ ግን ስለ ብፁዕ አባታችን ብፁዕ ጠቅላይ ወቅዱስ አቡነ ማቲያስ ፓትሪያርክ ያስተላለፉትን መልእክት አድምጠን እንመለሳለን። ብፁዕ ወቅዱስ አቡነ ማቲያስ በቅዱስ ሲኖዶስ ምልአተ ጉባኤ በተመረጡ ጠቅላይ ስራ አስኪያጅና የቅዱስ ሲኖዶስ ዋና ጸሐፊ የአቀባበል መርሃ ግብር ላይ ተገኝተው መልእክታቸውን አስተላልፈዋል። አቡነ ማቲያስ በመልእክታቸውም የእግዚአብሔር ቤት በጸሎት ከመራ ነው ሁሉ ነገር ቀና ይሆናል። ዓለማዊ መንገድ ከተደበላለቀብን ግን አደገኛ ነው። ጋሻና ቅል ለየቅሉ ይሰለል እንደሚባለው መንፈሳዊነትና ፖለቲካ ላይ መጓዝ እየተመጓዝ ይኖርብናለን ብለዋል። ለአዲሶቹ አመራሮችም ሁላችንም በሀቅና በቅንነት ልናግዛቸው ይገባል ሲሉም መልእክታቸውን አስተላልፈዋል። ይችን ታላቅ ቤተ ክርስቲያን በእግዚአብሔር መንገድ ሰርተን ካልጠበቅናት አደጋው የከፋ ይሆናል ያሉት ቅዱስነታቸው ይህንንም በመገንዘብ ቤተ ክርስቲያንን በቀና መንገድ በመንፈሳዊነት መምራት ይኖርብናል ብለዋል። የተሰጠን ኃላፊነት መንፈሳዊ መሆኑን ግንዛቤ ውስጥ በማስገባት ለሀገራችን ሰላም የበኩላችንን አስተዋጽኦ ለማበርከት በትጋት መስራት ይኖርብናል ሲሉም ገልጸዋል። ፓትርያርኩ አክለውም ጥላቻ፣ ዘረኝነት፣ ጎጠኝነት አይጠቅመንም። እኛ መንፈሳዊ ነን። እግዚአብሔር ሲፈጥረን ንጹሕ አድርጎ ነው የፈጠረን። እኛ በራሳችን መንገድ በመጓዛችን ነው ውርደት ተጠባባቂ የሆን ነውም ብለዋል። በመጨረሻም ሁሉም ለተመረጡ አባቶች ብርታት እንዲሰጣቸው ተመኝተው የአገልግሎት ጊዜያቸውን ጨርሰው የተሰናበቱ አባቶችም ደግሞ ስራዎቻቸውን ሁሉ ይባርክ በማለት መርሃ ግብሩን በጸሎት ማጠናቀቃቸውን ከቤተ ክርስቲያኗ ማህበራዊ የትስስር ገጽ ያገኘ ነው መረጃ ያመለክታል። መቼም ያለው ሁኔታ ድብልቅልቅ ያለ ነገር ስለሆነ ያ ነገር እዛ ነገር ውስጥ መግባት መቼም ከባድ ነው፣ በጣም ከባድ ነው። ነገሩ ተደባላልቀዋል። በእግዚአብሔር ቤት ላይ የተደባለቀ ነገር መኖር የለበትም። መለኮታዊ እንጂ ፖለቲካዊ ነገር መኖር የለበትም። የቤተ ክርስቲያን አመራር በአሁኑ ጊዜ ሲያገለግሉ የነበሩት ብዙ የደከሙ አባቶች ያው ተግባራቸውን ጊዜያቸውን ፈጽመው በሰላም እየተሰናበቱ ነው። አዲሶቹ የሚገቡት ደግሞ ይኸው ከዛሬ ጀምሮ ሊጀምሩ ነው። እንግዲህ ይህችን ታላቅ ቤተ ክርስቲያን እኛ በእግዚአብሔራዊ መንገድ ሰርተን ካልጠበቅናት ማን ነው የሚጠብቃት? አሁን ሰላም፣ እንደምታዩት ሰላም ሁሉ ነገር ችግር ውስጥ ገብተዋል። ሰላም ሰማይ ተሰቅረዋል። እና ቤተ ክርስቲያን የሰላም ቤት ከሆነች እኮ ሰላም ሁሉም ሰላም የሆን ነበር እኮ። የክርስቶስ ተላላኪና ወኪል እንጂ የሌላው አይደለች ቤተ ክርስቲያን። ሌላውማ ሌሎች አሉበት። እኛ የተሰጠንነት መንፈሳዊውን ህይወት ለመዘርጋትና በመንፈሳዊ ህይወት ለመምራት ነውና መንፈሳዊ ህይወታችን የነጻ የጠራ እንዲሆን ልባችን የጠራ የነጻ መሆን አለበት። አጓጉል አንሂድ። አጓጉል ከሆነ በቃ ሁሉን ተነግሮ ተበላሸ ማለት ነው። እምሮአችን ይሰብሰብ ወደ ቤተ ክርስቲያን ወደ ሃይማኖት ወደ እምነት ወደ እግዚአብሔር መሰብሰብ አለበት አእምሯችን። አለበለዚያ እንዴት ሆኖ ዓለም ይድናል? ሰላም እንዲያወርድልን እኛ ሰላማዊ መሆን አለብን። ሰላሟም የምታድርበት ሕሊና ማዘጋጀት አለብን። አዎ፣ ዝንባሌ ያስፈልጋል። ዝንባሌ ያስፈልጋል። እንግዲህ ሰው ሲፈጠር ነፃ አድርጎ ነው የሰጠው መልካሙንና ክፉንና መልካሙን ለይቶ እንዲያውቅ ነው የፈጠረው እግዚአብሔር እና ስለዚህ ክፉን ትቶ ሰላምን፣ መልካሙን መምረጥ ግዴታ ነው። ክፉንና ክፉን ከመልካሙ ነገር ለይተን የምናውቀው ከሆነ መልካምን ነገር መስራት አለብን። ምክንያቱም የሚጠቅመን እሱ ነው፣ የሚጠቅመን የእሱ ነው። እኔ ክፉ ነገር አይጠቅመንም፣ ጥላቻ አይጠቅመንም፣ ጎሰኝነት አይጠቅመንም፣ ዘረኝነት አይጠቅመንም። እኛ መንፈሳዊያን የእግዚአብሔር ወኪሎች ነን። ይሄ አሁን ዝብርቅርቅ አድርጎን ያለው ነገር እኮ የኛ ጥንካሬ ስለ ሰላጣ ነው ይተሃቡ ለሰይጣን የሚባለው እና ለሰይጣን ተመችተን መገኘት የለብንም ለእግዚአብሔር እንጂ እስካሁን ድረስ ሲያገለግሉን የቆዩትንም እግዚአብሔር ይዋርካቸው። ብዙ ብፁዕ ወቅዱስ አቡነ ማቲያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለሃይማኖት ቅዱስነታቸው ብፁዕ አቡነ ሳይሮስ እንዲሁም ብፁዕ አቡነ ዲዮስቆሮስ እንግዲህ ልዩ አቀባበል ተደረገላቸው ጊዜ ያስተላለፉት መልእክት ነው። ይህ ቤት መለኮታዊ ነገር የሚነገርበት እንጂ ፖለቲካዊ ርዕሰ ጉዳዮች የሚወሱበት አይደለም በማለት ተናግረዋል። አያይዞምውም ብጹሕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ ያስተላልፉትን መልእክት በጥቂቱ አድምጠን እንመለስ። እንደምታስታውሱት እኔና ወንድሜ ብፁ አቡነ ሳዊሮስ ካሁን በፊት በዚሁ ቤት አብረን አገልግለናል። ሰውንና እግዚአብሔርን ለማገልገል ቅዱስ ሲኖዶስ በሰጠን የሦስቱ አመታት የአገልግሎት ዘመንም የልባችንን እልፍኝ ሰፋ አድርገን የሚጠበቅብንን ለመስራት የሁሉም ልጆቻችን አባቶች ሆነን ሁሉንም በኩልነት ለማገልገል እንሰራለን ብለን እናምናለን። እንግዲህ ብዙ ሀሳብ ነው የተነሳው። በነገ ሁለት ደግሞ የብፁዕ አቡነ ሳይሮስንም ሙሉ በሙሉ ያስተላለፉትን መልእክት የማስደምጣቸው ይሆናል። በተያዘም የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ሆኖ በዚህ በቅዱስ ሲኖዶስ ምልአተ ጉባኤ ከተወሰነ ውሳኔ መካከል ብፁዕ አቡነ ሕርያቆስ ያሉበትን አገረ ስብከት ጨምሮ አዲስ አበባን በጵጵስና እንዲመሩ በበላይ ጠባቂነት እንዲመሩ የቅዱስ ሲኖዶስ ምልዓተ ጉባኤ መወሰኑ ይታወሳል። ይህንን ተከትሎ እንግዲህ የተላለፈውን መልእክት አድምጠን እንመለሳለን። በቅዱስ ሲኖዶስ ምልዓተ ጉባኤ ውሳኔ መሰረት ለአዲስ አበባ አገረ ስብከት ለተመደቡት ለብፁዕ አቡነ ሪያቆስ ሊቀ ጳጳስ ወደ አገረ ስብከቱ መግባታቸውን አስመልክቶ የእንኳን ደህና መጡ መርሃ ግብር እየተከናወነ ይገኛል። በመርሐ ግብሩ ላይም ብፁዕ አቡነ ሳይሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ ሌሎችም በርካታ ብፁዓን አበው ሊቃነ ጳጳሳትም ተገኝተዋል ማለት ነው። እንዲሁም የመንበረ ፓትርያርክ ከፍተኛ የስራ ኃላፊዎች፣ ሊቀ ማእምራን የማነ ዘመንፈስ ቅዱስም የአገረ ስብከቱ ስራ አስኪያጅ፣ የአገረ ስብከቱ የክፍላተ ከተማ ቤተ ክህነት ስራ አስኪያጅ ኃላፊዎች፣ ሰራተኞች፣ የገዳማትና የአድባራት አስተዳዳሪዎች በቦታው ላይ ተገኝተዋል። ለብፁዕ አቡነ ህርያቆስም እንግዲህ የእንኳን ደህና መጡ መራጎሪ እየተከናወነ ይገኛል። እንደሚታወቀው ሁለት ዓመት ከስድስት ወር አካባቢ ብፁ አቡነ ሄኖክ አዲስ አበባ አገረ ስብከትን በሊቀጵጵስና ሲመሩ እንደነበረ ይታወቃል። አሁን ብፁነታቸው ወደ ደቡብ አፍሪካ ተመድቧልና በእሳቸው ምትክ ብፁ አቡነ ህርያቆስ የአዲስ አበባ አገረ ስብከት ሊቀጳጳስ መሆናቸው የሚታወስ ነው። እንግዲህ በተያያዘ ዜና ያለውን ደግሞ ላስደምጣችሁ። ብፁ አቡነ አብርሃምና ብፁ አቡነ አብርሃም መሸለማቸው ታውቋል። ይኸውም እንግዲህ ለሶስት ዓመታት ብፁ አባታችን ብፁ አቡነ አብርሃም የመንበረ ፓትሪያሪክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ ሆኖ ሲመሩ ነበረ። ከ2014 ከወርሃ ግንቦት እስከ 2017 ወርሃ ግንቦት ባለው ጊዜስ ማለት ነው። ሽልማትም ተሸልመዋል። እሱንም ላስደምጣቸው ብፁ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ እና ብፁ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ ቅዱስ ፓትሪያርኩና ብፁን አባቶች በተገኙበት በጠቅላይ ቤተ ክህነት ጽራ ተዋዶ አዳራሽ አቀባበል ተደርጎላቸዋል። በአቀባበል መራግብሩ ላይም ሶስት ዓመት ቤተክርስቲያኒቷን በጠቅላይ ስራ አስኪያጅነት እና በቅዱስ ሲኖዶስ ጸሐፊነት ሲያገለግሉ የነበሩት ብፁ አቡነ አብርሃም እና ብፁ አቡነ ጴጥሮስ ሽልማትም ተበርክቶላቸዋል። ብፁ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ በአቀባበል መራግብሩ ላይ መልእክት አስተላልፈዋል። በመልእክታቸውን ብፁነታቸው ቅዱስ ሲኖዶስ የሰጠንን አደራ ለመወጣት በምናደርገው ጥረት የአባቶቻችን ጸሎት እንደማይለየን እናምናለን። የቅድስት ቤተ ክርስቲያን አገልግሎት በመንፈሳዊ መሰረት ላይ የተመሰረተ ሊሆን እንደሚገባ ብፁዕ አቡነ ሳይሮስ ገልጸዋል ማለት ነው። ብፁዕነታቸውም አክለው የቤተ ክርስቲያን ክብር እንዲጠበቅና ስራዋ እንዲሳካ ለማድረግ በእቅድ ላይ ተመስርተን የቤተ ክርስቲያንን አስተዳደራዊ ችግሮች ለመፍታትና ተቃዋሚያዊ ህልውናን ለማጠናከር በቁረጠኝነት ልንሰራ ይገባል። ያለንበትን ዘመን ታሳቢ ያደረገ በእቅድ ላይ የተመሰረተ ባለድርሻ አካላትን ያሳተፈ በመግባባት ላይም የተመሰረተና ውጤት ሊያመጣ የሚያስችል ስራ መስራት ይጠበቅብናል እያሉ ሲሆን ብፁ አቡነ ሳይሮስ ብፁ አቡነ ዲዮስቆሮስም የቅዱስ ሲኖዶስ ጸሐፊ በመራ ግብሩ በአቀባበል መራ ግብሩ ላይ መልእክቶችን አስተላልፏል። ከመልእክታቸውም ውስጥ የቤተ ክርስቲያንን ክብር ወደ ነበረበት ደረጃ መመለስ አለብን። የቤቱ መልክ ፍቅር፣ ሰላም፣ ደግነትና ርኅራኄ ነውና ይህንን ቤታችንን በክብር ልንጠብቆ ይገባል። የቀደሙት አባቶቻችን ባስቀመጡልን የቤተ ክርስቲያናችን መልክና ውበት በጠበቀ ሁኔታ ሕግና ስርዓቷን አክብረን የቀደመ ልህልናዋን ክብሯን አስጠብቀን ልንሰራ ይገባል። እኔና ወንድሜ ብፁ አቡነ ሳዊሮስ ከየት ተነስተን ወዴት መሄድ እንዳለብን ጠንቅቀን ስለምናውቅ ስራችንን በመመካከር በማከናወን ለውጤት እንደምናበቃ እምነታችን የጸና ነው በማለት ብፁ አቡነ ሳዊሮስ የቅዱስ ሲኖዶስ ዋና ጸሐፊ መልእክታቸውን አስተላልፈዋል ማለት ነው። በመጨረሻም ደግሞ ሶስት ዓመት ሲያገለግሉ የነበሩት ብፁ አቡነ አብርሃም እንዲሁም ብፁ አቡነ ጴጥሮስ በቅዱስ ፓትሪያርኩ ሽልማት ተበርክቶላቸዋል ማለት ነው። እንዲሁም ተያይዞ በሽልማቱ ላይ ብፁ ቅዱስ አቡነ ማቲያስም ለመቀደሻ የሚሆን ፍትርክናቸውን የሚመጥን ልብሰ ተክኖ ተሰጥቷቸዋል። ሌሎች መራ ግብሮች በመካሄድ በብፁ ቅዱስ ፓትሪያርኩ ቃለ መዳን እና ብራኬ መራ ግብሩ ተጠናቋል ማለት ነው። መረጃው ለብዙዎች እንዲደርስ ኮፒ ሊንክ እና ሼር አድርጉት። እንግዲህ ከዚህኛው መረጃ ወጣ ወዳለው ነገር እናምራ። ያው ከሰሞኑ እንግዲህ የአበበ ጉልላት ታሪክ በጣም መነጋገሪያ ነበረ። ቀለም የተባለው ሰው አንድ ዲያቆን ነበረ። ከዛ አብረን የቀደስ ነው ምናምን እያለ ገለመሌ ሲል ነበረ። ገደሉብኝ ወንድሜን ምናምን እያለ በሀሰት ያዞን ባስ ያነባ የነበረ ሰው ነበረ። እንዴት እንደተጋለጠ አሁን እናስደምጣችኋለን። ተከታትለን እንመለስ እስኪ እኔ እኮ በቴሌግራም ላይ እንደተላከኝ ቴሌግራም ላይ ነው። ወንድሞች ናቶች ይህን ድምፅ ተወልጄ ባደግኩበት አካባቢ ያሉ አብረው ይቀድሶ የነበሩ ካህናት ሁሉ በሙሉ ሰምተው ራሱ ሟቹ ነው የሰጣቸው። ሚሞሪ ካርድ ውስጥ ነው የተገኘው። ሌላ አብሮ አደጌ የሆነ ወንድም አብሮ አደግ ከብቶች ስንጠብቅ የነበርን እሱ ይሄኛው ወንድም ድቁናን አልተማረም። እሱ ሚሞሪ ካርድ ውስጥ ነው የተገኘው። ዘፈንና ምናምን ነገር መዝሙር ያስጭናሉ። ወደ ከተማው ወደ ወደ ወረዳው ከተማ ምናምን ነገር ሲሄዱ እንደዚህ ያስጭናሉ። እዛ ውስጥ ነው የተገኘው። አቤቱ ጥሩ ነገር ነው ያሳየነሽ ኤግዛክትሊ ብሎ ነው የከፈተው ተልኮልኛል ብሎ የከፈተው በአረንጓዴ ያለው ይህን የከፈተው። ይኸው ወንድሜ ሰምቶ ላከልኝ ቴሌግራም ላይ ወንድሜን በሉት። በመድሀኒት ማለት ነው። አበበ ጉልላት ይባላል አብሮ አደጌ ነው ብሎ ነው የከፈተው። ተልኮልኛል ብሎ የከፈተው በአረንጓዴ ያለው ይህን የከፈተው በጣም ጎበዝ ይኸውላቸው። ቆይ ቆይ መልሰው መልሰው መልሰው ያዘው ልብ አድርጉ። አሁን ይሄ በስተቀኝ አረንጓዴ የሚያሳየው ምን ጊዜም ቴሌግራም ላይ እኛ የምንልከው ነው። የተላከልን ግን ነጭ ሆኖ በዚያ በኩል ለሚሆነው አሁን እዚህ ጋር ራሱ ነው የከፈተው። ራሱ ወደ ራሱ የላከው ነው ማለት ነው። ራሱ ላይ የነበረ ቪዲዮ ነው። አንዴ አንዴ አንዴ ወንድም የደወልልኝ እኔ እንደዚህ ነው እዚ ጋ ነው፣ እንደዚያ ያለው ከአንድ አስር ሰከንድ ምናምን በፊት ወንድም የደወለልኝ አንድ ጊዜ አለ፣ ቮይስ ተላከልኝ አለ፣ እንደውም ድምፁ ልከውልኛል አለ። የላኩልኝን ድምፅ ልከተዋለ ና ከፍቶ ያው እዚች ጋ ምን ብሎ ይናገራል መሰላችሁ? ይሄው ምከፍትላቸውን የተላከልኝን ነው ይሄን ነው ምከፍቶ ይላል አሁን እዚህ ጋር ይሄንን ነው የከፈትኩት፣ ይሄንን ነው የምከፍተው ይላል። ድምፁን ከፈለጋችሁ ምንድነው የሆነ ምናምን ሚዲያ ላይ ብቻ የተለቀቀውን ሄዳችሁ ከሰማችሁት ያሳያል። ከዛ ይሄን ነው የምከፍተው ብሎ በግሪን ያለ ያሳያል። አንድ ግሪን ላይ ያለው ኦዲዮ ነው፣ ትክክል ትራክ ነው፣ ኦዲዮ ነው። ኦዲዮን ፕሌ እያደርገውና እሱን ያሰማል። ነገር ግን እሱ ያላስተዋለው ይሄንን ነው፣ በአረንጓዴ ያለው እኛ የምንልቀው ነው። እኔ ቮይስ እዚህ ላይ ወደ አካውንት ብልክ ይህ ቮይስ ማለት ያው በስተቀኝ በኩል በአረንጓዴ የሚቀመጠው ነው። በስተቀኝ በኩል ደግሞ ከዛኛው አካል የሚላከልን ነው። ሶ ቤዚክሊ ራሱ የላከውን ቮይስ ራሱ ከፈተው እና ይሄ በጣም በጣም በጣም የሚያሳዝን ነገር ነው። ይቀጥሉ ቀሲ በጣም የሚገርም ነው። በጣም ዘይገርም ዘይገርም ዘይገርም ዘይገርም ነው። በቃ ይሄ ነው ሰውየው። ግልጽ አይደለም እንዴ? ይሄው ነው ይሄው ነው እንግዲህ። ይህ ሰው ነው አሳሳች። ለሱ ወንድማችን ጋዲሳ ቀጥታ ቃል በቃል ስሙን ጠርቶ ይህንን መልእክት አስተላልፎለታል። የእኛም የመጨረሻችንን ቪዲዮ እናደርጋለን። ቀለሜ የውሸት አባት ቀለሜ እየሰማ ከሆነ እንደው የሚደርስም ከሆነ እባክህ እንደው በቃ ትልቅ ሰውነ በእድሜ ልክ ለመኖር ሞክር። በተቻለ መጠን በቃ ትልቅ ሰውነ ልጆች ያሉ ሰውነ በቃ አትሊስት በቃ ትልቅ እንደመሆነ ትልቅ እንደመሆነ አሁን ቤተክርስቲያን ስለምትሰደ ምናምን አይደለም። አትሊስት በእድሜ እንኳን ማለት በእድሜ ትልቅ እንደመሆነ የልጆች አባት እንደመሆነ ተከብረ ለመኖር ሞክር። ኦኬ በዚህ ደረጃ ከዛ በኋላ ደግሞ ጀስቲፋይ ኦኬ ጀስቲፋይ ለማድረግ ደግሞ የሚሄድበት ርቀት፣ የሚዋሸው ውሸት ያንን የዋሸውን ውሸት ለማጣፋት ሼም ነው። ኦኬ በጣም ሼም ነው። እግዚአብሔር ምስክር ነው የምላችሁ። ህሊና የሚባል ነገር አለ። እግዚአብሔር ህሊና ሰጥቶናል። ኦኬ እና አንዳንዴ ህሊናችን ህሊናችን እንኳን አረተው በቃ እየተከስክ ነው ውሸት እያወራ ነው ህሊናችን ሲወቅ ሰራሱ በቃ በአኮፍ ማድረግ አለብን በቃ ከተባነነብን እኮ ዞር ማለት ነው። በዚህ ደረጃ ሚዲያ ላይ መቀለጃ እስኪሆን ሰው በዚህ ደረጃ መቀለጃ ሆኖ እንዴት ድጋሚ ጀስቲፋይ ሊያደርግ ይወጣል እና ይሄ ከምንድን ነው ከተባለ ጌታ እንደተናገረው ነገር አለ ከፍሬያቸው ታውቋቸዋላችሁ ከምን ከፍሬያቸው ምንም ምንተን የለውም እውነት ለማውራት ኦኬ ከፍሬያቸው ከፍሬያቸው ይታወቃል እንደዚህ ዝም ብሎ የሚዋሹ ሰዎች የእግዚአብሔር መንፈስ ባጠገባቸው ራሱ ያላለፈ ሰዎች ሰው ውሸት ሊዋሽ ይችላል ውሸት ያሽ ግን በዚህ ደረጃ ያልሞተን ሰው ሞተ እያሉ ፎልስሊ አኪዩዝ ማድረግ ቸርችን ሼም ነው እግዚአብሔር በሚያቀ በጣም በጣም በጣም ሺ ነው። በጣም ሺ ነው። እና እንደው በቃ ተከበር ልጆች አሉ ምናምን ወልደሀል ምናምን ነገርና ተከበር በቃ እንደ እድሜ ለመኖር ሞክር ኦኬ። ብዙ አይነት ውሸት አለ። እንደዚህ አይነት ውሸት ግን ይደብራል። እግዚአብሔር ምስክሬ ነው የምልህ በጣም ይደብራል። ይሄ አንዳንዴ እንዴት ነው ያው ሚዲያው ላይ እንደው ሰው ትሮል ማድረግ ምናምን ስለተለመደ ሰው ላይ እንደዚህ በቃ አለ አይደለ፣ ሰው ስለተለመደ ነው እንጂ ይሄ ተስቆ ራሱ የሚታለፍ አይነት ነገር አይደለ። ለምን ሰውን ፎልስሊ አክዩዝ ማድረግ ነው። እንትና የሆነ አካል የሆነ አካልን ገሏል ብሎ ፎልስሊ አክዩዝ የማድረግ ይሄ በጣም በህግም ያስጠይቃል። የህግ ባለሙያ መሆን አይጠበቅብንም። ባይዘው እና በቃ እንዲህ ውሸት ቃ ቲክቶኩ ላይ ያለው ፕሮቴስታንቲዝም ወርዶ ወርዶ ወርዶ በትምህርት አቅቷቸው አቅቷቸው አቅቷቸው ምን ላይ መጡ? ጭራሽ ኦርቶዶክስ ቤተክርስቲያን እንዲህ እያለች ነው፣ በዚህ መልኩ ሰው ታስገድላለች፣ ጓደኛዬን እንዲገለውብኛል እያለ ሰው በዚህ ደረጃ ማዋሸት ጀምረዋል። ይሄ ማስተዋል ለሚፈልግ ሰው ልብ ማለት ለሚፈልግ ሰው ቀላለሁ ቀላለሁ በ ሰው ወንጌልን ሳያስተምር ሲቀር እንዲሁ ሁሌ ውሸት የሚያወራ ሀሰት የሚያወራ ሰው ሲሆን መጨረሻ ላይ እንደዚህ አይነት ነገር ያጋጥማል። ኤኒዌይዝ እኔ አሁን ይህንን ሰውየ ቶፒኬ ማድረግም አልፈልግም። ኦኬ ቶፒኬ ማድረግም አልፈልግም። የፈለገው ማድረግ ይችላል፣ ግን እግዚአብሔር ደግሞ ያጋልጣል። ሰው እንዲህ ሲዋሽ ምን ሲል ምን ሲል እግዚአብሔር በአንድም በሌላም በኩል ሰዎችን ያጋልጣል። ይሄ ከአሁን በኋላ ትምህርት ይሁን። በጣም ብዙ ጊዜ እየዋሸ ስለምትያዝ ብዙ ነገር ላይ ማለት ነው አንተ ሞንክ፣ ከአንተ ጋር ያሉ ሰዎች ጌታ እንደተናገረው ነገር አለ እናንተ ከአባታችሁ ከማናችሁ ከዲያብሎስ ናችሁ ብሎ ልቅ የተወዳችሁ ቤተሰቦች እንግዲህ እንዳደመጥ ነው እንደተከታተል ነው እንዳየ ነው ነው የዚህ ልጅ ውሸትና ጉድ የሚያልቅ አደለም። ስለዚህ እኛ በዛሬ የዛሬ መረጃችን እንዲህ ባለ መልኩ ጨርሰናል። ሀሳብና ሴቶቻችሁን ስጡ እያልን ተሰነባበትን። ክብር ምስጋና ለአብ፣ ክብር ምስጋና ለወልድ፣ ክብር ምስጋና ለመንፈስ ቅዱስ አንድ አምላክ አሜን።